የቢኒያም እና የእናታን እንግዲህ ያሰቡት አልሰራላቸውም። እነሱ ያሰቡት የነበረው ሰርጉን ማስተጓጎል ነበረ። ሰርጉ ቢስተጓጎል ግን ያው ተንኮለኛ እንደው በቀደምበት በተናገርኩት ቪዲዮ ላይ ራሱ ሌላ መንገድ አያጣም ብዬ ነበር። እንግዲህ ያፌት ያው ስለሚፈራ ስጋት ስላለበት መጀመሪያ ከፍራታ ጋር ተፈራርሞ ናታንን ለማናደድ ብቻ ነበረ ትንሽዬ ዝግጅት ያዘጋጀው ማለት ነው። እሷም ደግሞ ሄዳ የፈረመችው ዳጊና የእሱ ያሳደገችው ልጅ አብረው ሲሄዱ እንዲሁም ደግሞ ናታን የት ጋር እንዳለ አሁን በደቂቃ የፈለግኩትን ማድረግ እችላለሁ ብሎ ሲያስፈራራት፣ እሷም ምርጫ ስለሌላት ሄዳ ፈርማለች፣ ተፈራርማል። እንግዲህ በፍርድ ቤት ማለት ነው። ናታንም እንግዲህ ሰርጉን አስጣልኩ ብሎ ተንበርክቆ ቀለበት ሊያደርግላት ሲል አልተሰረሰም ስትለው በጣም ይናደዳል። ከዚህ በላይ ምን አድርግ ብሎ ይጮህ ይባላል። እነሱም እንግዲህ ጥለው ወደ ቤት ይሄዳሉ። ገኒም በጣም ታዝናለች ማለት ነው። ሰላም ሰላም ብያለሁ። ደህና የተከበራችሁ ወድ የቻናል ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዝብዝብ ትርፍርፍ ይበድልኝ። ሙስሊም ወንድሞቼ ሰላም ሰላም ብያለሁ። ሰላማችሁ ዛ በያላችሁበት የዓለም ጥግ ሁሉ ዛሬም እንደተለመደው በአዲስ ነገር በአዲስ ቪዲዮ መጥቻለሁ ማለት ነው። በቅድሚያ ለዚህ ቻናል አዲስ የምትመጡ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሆኑ። የደውል ምልክቷን መጫናችሁን አትንኩ። እንዲሁም ደግሞ ሀሳብ፣ አስተያየት ኮመንት ላይ ሰጡ፣ ላይክም አትርሱ፣ ማለት ነው። ዛሬ እንግዲህ ሐረግ ተለቋል። ሐረግ ድራማ እንግዲህ ብዙ ነገር እያስተማረን እዚህ ደርሷል ማለት ነው። እንግዲህ በጣም በጉጉት ሁላችንም ተንሰፍስፈን የጠበቅነው ባለፈው ያለቀው እንግዲህ ያፌት የኦፌንት ነቅኖ ነበረ ወይም ደግሞ የእንቅልፍ መድኃኒት ሰተውት በእንቅልፍ ሲወድቅ ነበረ ያለቀው። ያንን ቀጣይ ላይ ማየት በጣም ስንጓጓ ምን ስንል ነበረ እንግዲህ። እንደተለመደው ተለቋል ከዛ እንግዲህ ሁላችሁም አብዛኞቻችሁ አይጋቡም ይፈርሳል፣ ናታንና ኤፍራታ ይጋባሉ። እንዲሁም ደግሞ ያፌት ተንኮለኛ ነው፣ ያፌት የሆነ መንገድ ያዘጋጃል፣ ወይ ደግሞ የውሸት ነው ሽንት የነቀለው ወይም ደግሞ ቅፌተኛው ያላችሁም አላችሁ። ነገር ግን ያው የእውነት መድኃኒቱን ሰጥተውታል። የሰጡም እንግዲህ ያው በፂዮን አማካይ ነው። ነገር ግን እሱ አስቀድሞ ተጋብተዋል፣ ብቻቸውን ሄደው በፍርድ ቤት ተፈራርመዋል። ምንም ማድረግ አይቻልም። ደስ ብሏቸው ነበረ ቤዛ ሁሉም፣ ሰርጉ በመፍረሱ ሰርጉ በመታወቁ ሰርጉ በመቅረቱ ቢደሰቱም፣ ነገር ግን እሱ እዛ ጋር ወድቆ ኤፍራታን ለኤፍራታ ከቤዛ ቀለበት ተቀብሎ ናታን ሊያደርግላት የኔ ጨረቃ፣ ሚስጥረኛሽን ታገቢዋለሽ ብሎ ተንበርኮ ሲጠይቃት ስኔ ከዚህ በላይ የሚዳርግ ሰርጉን ያስተጓጉል ነው እኛን አይዞሽ የእንቅልፍ መድኃኒት ነው የሰጠ ነው ይላታል፣ ማለት ነው። እሷም እንግዲህ እያለቀሰች በዓይኖቿ በፍቅራይን እያየችው ናታንን ልቧ እየተሰበረም ቢሆን አይሰርጉ አልተሰረዘም ስትለው ናታን በጣም ይናደድና ቀለበቱን ይወረውሯል። እንግዲህ ገንዘብ ምንድን ነው ማንጠግቦች የሚበላት ሉሊትን እንዲህ እናንተ ተተዎች ትን እፈልገዋለሁ ብላ እንግዲህ ቀለበትን ታነሳለች ማለት ነው። በዛን ሰዓት ሲሆን በጣም ትናደርጋ ትንቀጠቀጣለች። ቤዛም እያየቻት ትናደዳለች ማለት ነው። እና ናታን በጣም ይናደዳል። እንግዲህ እያፌት እና ኤፍራታ እንዲሁም ደግሞ እያሳደገችው ልጅ ወይ ወንድሙ እንበለው እነሱ ቁጭ ብለው እንግዲህ እሱን እየጠበቁ ነበረ ምንም ነገር ምክንያንም ተኝቷል ያናታንም እንግዲህ ሁሉም ወደ የቤታቸው ይሄዳሉ። ዳጊም እንግዲህ ለእናቱ ምግብ ይዞላት ይሄዳል። ስንት ቃለች ነው ምግብ አልበላሽም። ያሰቡትንም ነገር ሁሉ ይነገረን ይሄን ነገር ምን እቤት ሲሄዱ እንግዲህ ጽዮን ፊንተ ትነቅላለች። ያማታማት ነው እንግዲህ ከዚህ በላይ ምን ላደርግ ከዚ በላይ መታገል አልችልም ይላል። እናታን ጽዮን መዘሳት ተወርቃለች። ጽዮን እንግዲህ ደጋግፈው ሶፋ ላይ አስጠኝተው ውሃ ምናምን ይሰጧታል። ከዛ ናታን ቤዛ እባክሽ እዚህ ቤት የሚጠጣ ያለበትን ቦታ ካወቅሽ ንገሪ፣ መጠጣት እፈልጋለሁ ትለዋለች። ከዛ ፂዮን ትነቃና መጠጣት ለምን አስፈለገ ብላ ያው ስለ ኤፍራታ ያለውን ነገር ትንሽ ትንሽ ማስታወስ ተጀምራለች። ለእነሱ ግን አልነገረቻቸውም ማለት ነው። ከዛም እንግዲህ ብዙ ራስ እንደት ትጎዳ እውነታውን መጋፈጥ አለብ በኤፍራታ ዓይን ውስጥ የተስፋ መቁረጥና ፈልጋ እንዳደለ እናያለን ይላት። እሱ በጣም ይናደድና ጥሏት ወደ መጠጡ ይሄዳል። መጠጡን እንግዲህ ከሚገባው በላይ እስኪ በጋሮች ይጠጣል። ከና መጠጡ አልጋ ቤት ወይም ደግሞ ክላሱ ገብቶ ይተኛል። እንግዲህ ከዚ ቤዛና ፂዮን ብቻ ያወራሉ። የተወሰነ ከወሮ በኋላ እንግዲህ ፂዮን የኤፍራታ ክፍል መተኛት እፈልጋለሁ እሷ ክፍል ውሰጅኝ ትላታለች። ሌላ ድርሰሽ ብላ እንግዲህ ቤዛ ያው ጽዮን ኤፍራታ ክፍል ተወስዳ አስተኛታለች። እንግዲህ ከዛ ጀምሮ ነበረ ጽዮን ያው ሙሉ ለሙሉ እንዳስታወሰች ባናቅም ግን አሁን እንዳስታወሰች እየተጸጸተች እንደሆነች ኤፍራታ ላይ እንዲያውም ከበፊት ይልቅ የከፋ ነገር ያደረኩት አሁን ነው። እሷ እኮ ብላኝ ነበረ ታይ የሚጸጽትሽን ነገር አታድርጊ ብላይ ነበረ። ይሁንም ከምንም እንዴትም ብዬ ከዚህ ከአውሬ ሰውዬ አላቅቅሻለሁ፣ አስጥልሻለሁ እያለች ብቻዋን ታወራለች ማለት ነው። እንደዛ ብቻዋን እያወራች እንግዲህ ሉሊት እንደተለመደው ወደ እሷ ጋር ትመጣለች። ከዛም እንግዲህ ቁጭ ብላ ታገኘታለች። እኔ እኮ ትናንትና ዛፍ አሞሻል ብዬ ነው ምንም? ብላ ስትላት ከዛ ጽዮን ብድግ ብላ ወደ እሷ ትጠጋለች። እየተጠጋች እያለ እንግዲህ በጣም ትናደዳለች። እሷ አያድ እንዳደረገቻት ሽንት ቤት ስትመታት ምናምን ያንን ታስታውሻለች ማለት ነው። በዛን ሰዓት ሉሊት ተከብላ ስታየት በጣም ትደነግጣለች። እንዴ ምናል። ከዛ ወደ አጠገቧ ስትጠጋት ሉሊት በመኩራት ትቆማለች። ከዛ አጠገቧ ሆና ጸጉርሽ ላይ አውሬያችን ስትላት እየሮጠች ወደ ታች ትወርዳለች። ታች ስትወርድ እንግዲህ የምታገኘው ቤዛን ነው። ቤዛም ደግሞ ታገኛታለች፣ መስታወት ላይ እየፈለገች ማለት ነው። እስከዛ ቤዛ እባክሽ ከፈጠረሽ ፀጉርሽ ላይ ነፍሳት አለ ብላኛው እይሊን ታለች ወይ እኔ ጉዴ ብላሷም፣ ታስፈራራታለች። ከዛ በጣም ትንተራለች። ከዛ ለካ እንደዚህ ፈሪነሽ አገኘሽ ትላታለች። በጣም ትናደጋለች ሉሊት ማለት ነው። እንግዲህ ያው ዳጊ እናቱን ሁሉም ያልፋል ሁሉም ለበጎ ነው ብለሽኝ የለም ምግብ ሲላት እምቤት ለዋለች። ያንንም እንግዲህ አንቺ አይደለሽ እንዴ እኔና ኤፍራታን አቅፈሽ ሁሉም ነገር ለበጎ ነው፣ ሁሉም ነገር ያልፋለሽ እኔ የእህቴ ነገር የማይሰማኝ የማ የማራዝና እንደ የሚመስልሽ እያለ እናቱን በጣም ይቆጣታል፣ ይመክራታል። ነገር ግን እሷ አልበላም ትለዋለች። በዛ ሰዓት የራሱ ደብደብ ከበላሽ ብዩሩ እንደውም ብሎ ጥሯት ይሄዳል። ዳጊ እባክህ አንተ እንኳን ተረዳኝ ትለዋለች ማለት ነው። እሱም ጥሏት ይሄዳል። እንግዲህ እናታንም ያው መጠጥ አብዝቶ ስለጠጣ ተኝቶ፣ ቤዛ ተያለች ቤዛም እንግዲህ አጠገቡ ቁጭ ብላ እስር ቤት የገጠማትን እስር ቤት የነገሯትን ታሪክ ትነግረዋለች። እኔን ቀይሮኛል ምናልባት አንተን እንዲረዳሃል ብላ ትነግረዋለች። እሱም እንግዲህ የተወሰኑ ሂሳማትና አሁን ደክሞኛል፣ ተኛ ይላታል። ከዛም ተኝቶ ሲነሳ ጽዮንን አኪም ቤት መውሰድ አለብኝ።